አርዕስተ ዜና። የአብነት ትምህርት ቤት ለዘመናዊ ስርዓተ ትምህርት ጠንካራ ግብዓቶች እንዳሉት ተገለጸ። የሁሉም ባልሻ አካላት ንቅናቄ እቅድ የቅድስት ቤተክርስቲያንና የማህበረ ቅዱሳን ተልዕኮች ለማሳካት ሚናው ከፍተኛ ነው ተባለ። ስብከተ ወንጌልን ተደራሽ ለማድረግ የዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ሰፊ ስራዎችን እየሰራ መሆኑን አሳወቀ። ሰላም፣ የእግዚአብሔር ቤተሰቦች፣ ከማህበረ ቅዱሳን ቴሌቪዥን የእለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራቹ ቆይታ የማደርገው ኤልሳቤጥ ቤተነኝ፣ አብራችሁን ትሆኑ ዘንድ በአክብሮት ጋብዝን። የአብነት ትምህርት ቤት ለዘመናዊ ስርዓተ ትምህርት ጠንካራ ግብዓቶች እንዳሉት ተገለጸ። የአብነት ትምህርት ቤት ምሁራዊ፣ ስነ ምግባራዊና ጥልቅ ትምህርታዊ ፍልስፍና ያለው ነው ሲሉ ጥናት ያደረጉ ምሁራን ተናግረዋል። ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አለው። እንደ ዛሬ ዘመናዊ ትምህርት ሳይታወቅ በጥበብ፣ በፍልስፍና፣ በስነ መንግስትም ይሁን በሌሎች ሁለንተናዊ ዘርፎች ላይ በሞራል ልዕልና ላይ የተመሰረተ ስርዓተ ትምህርት የነበረው ዛሬም ድረስ ያለው ነው የአብነት ትምህርት። የአብነት ትምህርት ከሃይማኖት በላይ ነው። ፍልስፍና አለ። ስነ ፈለክ ወይም አስትሮኖሚ አለ። ስለ መሬትም ራሱ ስለ ምድር አለ። እኔ ጂኦሎጂ ነው የተማርኩት። ከዚህ በታች በእኛ ሳይንስ መቶ ኪሎ ሜትር የሚሆን ጠጣርና ቀዝቃዛ የሆነ አለት አለ፣ ክረስት የምንለው ከሱ በታች ግን የቀለጠ አለት አለ። በነገራችን ላይ እኛ በቀለጠ አለት ላይ ነው የምንሳፈፈው ማለት ነው። ይህም ለዘመናዊ ስርዓተ ትምህርት ያለውን አበርክቶ የሚያሳይ አብነት ለዘመናዊ ትምህርት በሚል ርዕስ የተዘጋጀ መጽሐፍ የተመረቀ ሲሆን በምረቃ መርሃ ግብሩ የመጽሐፉን ዳሰሳ ያቀረቡት ፕሮፌሰር አለማየሁ ተክለ ማርያም እንደገለጹት የአብነት ትምህርት ቤቶች የዓላማ ቁርጠኝነትንና ምሁራዊ ሳቤን ተግባራዊ በማድረግ የሚያስተምሩ ናቸው ብለዋል። የአብነት ትምህርት ቤት ስርዓት ምሁራዊ፣ መንፈሳዊ፣ ስነ ምግባራዊና ተግባራዊ እድገትን የሚያዋህድ ሁለንተናዊ ምስረታ ላይ የተመሰረተ ጥልቅ ትምህርታዊ ፍልስፍና አለው። ጥልቅ ይህም በባህሪ እና መንፈሳዊ እድገትና በስነ ምግባር ታማኝነት ላይ ያተኮረ ነው ፍልስፍናው። በዚህ አውድ ውስጥ ያለው ትምህርት የአካዳሚክ ጥረት ብቻ ሳይሆን ግለሰቦች ጥበብን ተክነው ማህበረሰብን ያማከለ ሆኖ የሚቀረጽ የለውጥ ጉዞ ነው። በራስ ላይ ለውጥ በማህበረሰብ ላይ የመንፈሳዊ ለውጥ እንዲኖር የሚያደርጉ ማለት ነው። ይሄ የመጨረሻው ግብ የመጨረሻው ግብ የግል እድገት ወይም ቁሳዊ ስኬት ሳይሆን ለእግዚአብሔር ለህብረተሰቡ አገልግሎትና ባህላዊ ሃይማኖታዊ ማንነትን መጠበቅ ነው። ከ14 በላይ የሀገር ውስጥና የውጭ ሀገር አጥኞች የተሳተፉበት መጽሐፉ ለዘመናዊ ትምህርት መሻሻል መፍትሄ አመላካች ጉዳዮች የተካተቱበት ሲሆን ለዚህም የአብነት ትምህርት ቤቱን ከዘመናዊ ስርዓት ትምህርት ጋር አዋህዶ መስራት እንደሚገባም ፕሮፌሰር አባ ኃይለ ገብርኤል ገልጸዋል። አብዛኛውን የአገረኛውን ትምህርት በመተው ምክንያት የኢትዮጵያ ትምህርት በአብዛኛው ተቀባይ እንጂ ተቀብሎ የሚያደርስ ወይ ደግሞ ተግባራዊ የሚሆን ነገር አናይበትም። ይሄንን አሁን በመጀመርናቸውም የመንፈሳዊ ትምህርት ቤቶች ላይ የምናየው ነው። በአብዛኛው ተጽዕኖ የፈጠረው ዘመናዊ ትምህርቱ ነው። ዘመናዊ ትምህርቱን ግን ከአብነት ትምህርት ጋር አዋህዶ ባምጣጠነ መልኩ አዋህደን የምንሄድ ከሆነ አገራዊ የሆኑ ነገሮችን ይዘን እንሄዳለን። ያ ማለት ሃይማኖት እናስተማራለን ማለት አይደለም። ዘመናዊው የኢትዮጵያ ትምህርት ብዙውን ጊዜ ለግንዛቤ ስኬት ይጥራል። ደረጃውን የጠበቀ ፈተና እና ከተመረኩ በኋላ ኢኮኖሚያዊ ግብዓት አገኛለሁ ወይም ምርታማነትን ቅድሚያ ይሰጣል። ዘመናዊ ትምህርት ትምህርትን የበለጠ ትርጉም ባለው ዓላማ ለማስማማት የዕድሜ ልክ ትምህርትን፣ ሞራዊነትን፣ ትህትናን፣ የሞራል እድገትን ተግባራዊና ና ለማህበራዊ ኃላፊነት ቁርጠኛ መሆንን ከአብነት ትምህርት ቤት ሊማሩ ይችላሉ። የልማትና ክርስቲያናዊ ተራድኦ ኮሚሽን ከተለያዩ ዓለማት ከስደት የተመለሱ ዜጎች በኢኮኖሚ ራሳቸውን እንዲችሉ የተለያዩ ስራዎችን እየሰራው እገኛለሁ ሲል አሳወቀ። ኮሚሽኑ በስደተኞችና ከስደት ተመላሾች ጉዳይ መምሪያ በኩል ፕሮጀክቶችን ቀርጾ ተግባራዊ እያደረገ እንደሚገኝ ገልጿል። ሀብቴ ብርሃኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የስደተኞችና ከስደት ተመላሾች ጉዳይ መምሪያ በኩል ስደተኛና ከስደተኛ ተመላሽ የማህበረሰብ ክፍሎችን የተመለከቱ በርካታ የሰብአዊ ተግባራትን እያከናወነ ይገኛል። በመምሪያው የፕሮግራም ዳይሬክተር የሆኑት አቶ በላይ ነገሰ ስደተኛ መሆናቸው የተረጋገጡና ለአደጋ ተጋላጭ ለሆኑ የማህበረሰብ ክፍሎች ሰብአዊ ድጋፍ እየተደረገ ነው ብለዋል። በነገራችን ላይ ኢትዮጵያ ውስጥ ስደተኞች ሲመጡ ወይ ጥገኛ ጠያቄዎች ሲመጡ መጀመሪያ የሚመዘገበው የሚመዘገቡት የስደተኞችና ተመ ላሾች አገልግሎት የተባለ የመንግስት ተቋም አለ። እሱ ይመዘግባቸዋል። ያጣራ የስደተኞች ከፍተኛ ኮሚሽን አለ እንደሚታወቀው። እነሱ ሁለቱ አረጋግጠው ከመዘገቡ በኋላ ነው ወደኛ ሚልኳቸው፣ አረጋግጠው ማለት ነው። ስለዚህ ቤተ ክርስቲያኒቷ ያ ደብዳቤ ከደረሳት ጀምሮ ለእነኚህ ጥገኛ ጠያቂዎችም ሆነ ስደተኞች አስፈላጊውን ድጋፍና ክብካቤ ታደርጋለች። በተለይ እነኚህ ስደተኞች ላይ ትኩረት የምንሰጠው እኛ በዋነኛነት እነኚህ በጣም ለአደጋ ተጋላጭ የሆኑ ማህበረሰብ ክፍሎችን ነው። ስደተኞች በቋሚነት በኢኮኖሚ ራሳቸውን እንዲችሉም ኮሚሽኑ የትኩረት አቅጣጫ በማስቀመጥ ተግባራትን እያከናወነ ነው ሲሉ አብራርተዋል። አሁን እዚህ ቢሮ ውስጥ ሶስት ዋና ዋና ፕሮጀክቶችን እያካሄድ እንገኛለን። ለምሳሌ ምኞት ፕሮጀክትን ብንመለከተው አምስት መቶ ቤተሰቦችን ከድህነት የማውጣት ነው። ይሄ ዝም ብሎ የዕለት ደራሽ ስራዎችን ብቻ ሳይሆን ከድህነት የማውጣት ነው። እነኚህን አምስት መቶ ቤተሰቦች በሁለት አመት ጊዜ ውስጥ ከተመጽዋችነት ከተረጅነት በማላቀቅ ራሳቸውን እንዲችሉ የምናደርግበት ወይኛንም በመስራት ላይ የምንገኝበት ፕሮጀክት ነው። ሁለተኛው ተስፋ ፕሮጀክት ፕላን ያደረግነው 60 ቤተሰቦችን ነው። ሌላው ደግሞ በቅድመ ልጅነት ላይ ደግሞ እሱም 60 ቤተሰቦችን ነው። እነሱም ከድህነት የማውጣት እና ራሳቸውን እንዲችሉ ወይም ሰልፍ ሪሊያንት እንዲሆኑ ነው ስራዎችን የምንሰራው ማለት ነው። አቶ በላይ አክለውም እየተሰሩ በሚገኙት የድጋፍ ስራዎች ከቤተክርስቲያን ክርስቲያን አልፎ የሀገር ገጽታ እየተቀየረ መሆኑን ጠቁመዋል። ቤተ ክርስቲያኒቷ ይህንን ስራ ስንሰራ ማለት ነው አስፈላጊውን ድጋፍ ነው የምትሰጠው። ቢሮዎችን ከማመቻቸት አንጻር ለስራችን የሚያስፈልጉ አካላቶች ከሰዎችም ጋር ከመነጋገር አንጻር ከብፁ አባታችን ጋር በመሆን በርካታ ስራዎችን ይሰራል። ለቤተክርስቲያኒቷ የእምነት ስራ ብቻ ሳይሆን ማህበረሰብን የሚጠቅሙ እጅግ በጣም በርካታ ስራዎችን እየሰራ ያለነው በጣም የሚታዩ፣ የሚዳሰሱ፣ የሚጨበጡ የአገራችንን መልካም ስም በስፋት ወይም ከፍ ደረጃ የሚያደርሱ ስራዎችን ነው ቤተ ክርስቲያኒቷ እየሰራች ያለችው፣ እና ይሄ ትልቅ ተሞክሮ ነው ለሌሎችም ሊሆን የሚችል ማለት ይችላለሁ። መምሪያው ከስደት ተመላሽ ዜጎችን ለመደገፍ ምኞት ተስፋና ቅድመ ልጅነት የተሰኙ ሶስት ፕሮጀክቶችን ነድፎ እየተንቀሳቀሰ መሆኑን ለማወቅ ችለናል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን የእንግዳ ሰዓታችን ላይ ደርሰናል። እንግዲህ በዛሬው የእንግዳ ሰዓታችን የምንቃኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሕፃናትና ቤተሰብ ጉዳይ ድርጅትን ነው። አጠቃላይ የስራ እንቅስቃሴው ምን ይመስላል ስንል የድርጅቱን ዋና ኃላፊ መምህር ይቅርባይ እንዳለን እዚህ ስቱዲዮ ጋብዘናል። እንኳን ደህና መጡ። እንግዳችን ስለሆኑ እናመሰግናለን። እንኳን ሰላም ጠበቃችን። እናመሰግናለን። በተለይ በሕፃናትና ወጣቶች እንዲሁም በሴቶች ላይ ምን ምን እየሰራ ይገኛል ይህ ድርጅት? እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህፃናትና ቤተሰብ ጉዳይ ድርጅት ከ1973 ዓ ም ጀምሮ እስካሁን ድረስ እየሰራ ነው ያለው። በዚህ ባለፉት አመታት ውስጥ ወደ 48 ህፃናት የሚሆኑትን በየማዕከላቱ አሳድጓል። በሰሜንም፣ በኦሮሚያ፣ በምስራቁም እንደዚሁም በደቡብ ክልል ያስተማራቸው ብዙ ህፃናት አሉ። እነዚህ በተለይ ከኬኤንኤች ከሚባለው ከጀርመን ከሚመጣው የእርዳታ ድርጅት በርካቶቹን እዛ ውስጥ ከሰባት ዓመት ጀምሮ ተቀብሎ እያሳደገ ብዙዎቹን ከ4800 በላይ ያሉትን ቁጥሮች የሚሞሉ ህጻናትን አሳድጎ ግማሾቹ አሁን አዲስ አበባም ውስጥ ብዙ እያገለግሉ አሉ። ዶክትሬታቸውን ይዘው ፒኤችዲ ሰርተው በሚኒስቴር መስሪያ ቤቶችም ውስጥ ያሉ አሉ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛን ጊዜ ጀምሮ በድርቁ የተነሳ ያኔ በሰሜኑ ክልል በተነሳው በድርቅ ምክንያት አባት እናቶቻቸው የሞቱባቸውን ህፃናት ሰብስባን ያሳደገችው እዛው ውስጥ ስታሳድግ የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ወይም አማኝ ልጆችን ብቻ አይደለም፣ ስታሳድግ የነበረው በርካታ የሙስሊም ልጆችን እንዲሁም ከፕሮቴስታንትም ቤተሰብ ብዙዎችን ነው ያሳደገችው። ያለ ምንም ልዩነት ነው ቤተክርስቲያኒቷ ያሳደገችው ማለት ነው። በኢትዮጵያ ሀገራችን ውስጥ በሃይማኖት ክልል ውስጥ ሆኖ የሌላውን ሃይማኖት ልጅ ሰብስቦ የሚያሳድግ ሌላ ተቋም ያለ አይመስለኝም። ግን ቤተክርስቲያናችን ሁሉን አቀፍ ስለሆነች፣ እናት ቤተክርስቲያን ስለሆነች ልጅ በልጅነቱ ነው ማደግ ያለበት ብላ አሁንም ቢሆን በአሰላ ያሉ፣ በሀረር ያሉ፣ በወልዲያ ያሉ እንደዚሁም ደግሞ በድሬዳዋ ያሉ ልጆች በጣም ብዙ የሙስሊም ቤተሰብ ልጆች አሉ። የፕሮቴስታንትም ልጆች አሉ። የኦርቶዶክስም ልጆች አሉ። ስለዚህ አሁንም የእናትነት ባህሪ ስላላት ቤተክርስቲያናችን ሁሉን አቅፋ ነው የምታሳድገው። አሁን ያለበት ሁኔታ እንደዛ ነው። ሌላው በደብረ ብርሃን አካባቢ በልማት ተቋማት ላይ የምንሰራው ስራ አለ። ቤተሰቦቻቸውን ምርጥ ዘር በመስጠት እንደገና ደግሞ እንስሳት ገዝቶ እንዲያረቡ በማድረግ ውሃ በማስገባት በተዘዋዋሪ የትምህርት መርጃ መሳሪያዎችን እና ትምህርት ቤትንም ጭምር በመስራት በደብረ ብርሃን በጣም ትልቅ ሰፊ ስራ፣ በተለይ ደብረ ብርሃን ቦሰና ወረና ወረዳ የሚባል ቦታ ላይ ያላችሁ ታውቃላችሁ። ፕሮጀክቱ ራሱ የሚጠራው የኦርቶዶክስ ፕሮጀክት ተብሎ ነው የሚጠራው። በጣም የሚገርም ነው። እዛ ስንሄድ የኦርቶዶክስ ፕሮጀክት የኦርቶዶክስ ውሃ እየተባለ ነው የሚጠራውና ይህን ስናይ በጣም ልባችን ደስ ይለናል። ቤተክርስቲያንም ትልቅ ስራ እንደሰራች ከዚህ መረዳት ይቻላል። በተለይም በህፃናት ማሳደጊያዎች ላይ ያሉትን ነገሮች እናንሳና በተለይ በአንዳንድ ማዕከላት ላይ ከፍተኛ የሆነ ችግሮች ሲያጋጥሟቸው ይስተዋላል። ያው የተለያዩ ተግዳሮቶች ስላሉባቸው ማለት ነው። በተለይ እነዛን ተግዳሮቶች በመቅረፍ ብቁ ዜጋን ከማፍራት አንጻር እንደ ተቋም ምንድ ነው የሚታሰ የሚታሰቡት እንደ ድሮ አይደለም። አሁን አሁን እንደጠየቅሽኝም ብዙ ማዕከላት ላይ ብዙ ልጆች ናቸው ያደጉት፣ አሁንም እያደጉ ነው ያሉት። ነገር ግን ሲረዱ የነበሩት የውጭ አካል እርዳታ ሰጪ ድርጅቶች ግማሾቹ አቁመዋል። አሁን በጣም ፈተና ውስጥ የሚከተን አንዱ እሱ ነው። ኢትዮጵያውያን ለኢትዮጵያን ካልደረስን በስተቀር ብዙ ችግር ውስጥ የምንወድቀው አንድ የእርዳታ ድርጅት በቃ አቁም ያለው ካለ ያንን እውቀ ነው ህፃናቱ መራብ የሚጀምሩት። እንደዚህ አይነት ችግሮች ስላሉ ምንድን ነው ያሰብነው፣ ኢትዮጵያውያን ለኢትዮጵያውያን ልጆች መርዳት አለባቸው፣ ይሄ ግዴታችን ነው በሚል ከቴሌ ጋር ተነጋግረን ሾርት ኮድ አውጥተናል፣ እና ትልቁ ተስፋ የምናደርገው ከእግዚአብሔር ጋር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናንን ይረዳሉ ብለን ተስፋ እናደርጋለን። በተለይ በሾርት ኮዱ አንዳንድ ብር በቀን የመስጠት ሲስተም ውስጥ ገብተናል። የውጭዎቹ በተለይ በዩክሬን በራሽያ ጦርነት የተነሳ አውሮፓ ላይ ያሉ እርዳታ የሚሰጡን የነበሩ በሙሉ እያቆሙ ነው ያሉት። ይሄ እንግዲህ ግሎባሊ ወይም ዓለም አቀፍ ሆኖ የመጣ ችግር ነው። ስለዚህ ስንጠይቃቸውም አሁን ያለነው በዩክሬን ጉዳይ ነው፣ አሁን ያለነው በሀገራችን ዙሪያ ባለው የተነሳ ጉዳይ ነው እና አፍሪካዊና አሁን ለመርዳት ዝግጁ አይደለንም እስከ ማለት ነው እየደረሱ ያሉት። ስለዚህ የገቡት ልጆች በጣም ችግር ውስጥ እንዳይወድቁ ኢትዮጵያውያን ለኢትዮጵያ መድረስ አለባቸው በሚል ስራ ነው እየሰራ ነው ያለ ነው። ሁለተኛው ያቀር ነው እንደ ድርጅት ያቀር ነው ከሜቄዶኒያ የአረጋዊ መርጃ ድርጅት ጋራ አብሮ ለመስራት እየተነጋግር ነው ያለ ነው። እንደ ድርጅት ድርጅት ለድርጅት ተነጋግሮ አንድ ላይ ያኛው የሌለውን ይሄኛው ሰጥቶ ይሄኛው የሌለውን ከዛኛው ተቀብሎ አንድ ላይ የመስራት በተለይ በየማዕከላቶቻችን ግማሹን የአረጋውያንን ግማሹን ደግሞ ህጻናትን ብናስገባ የህጻናቱን እነዛ በጀቱን ቢበጅቱ ቦታ ደግሞ እኛ ብናመቻች የሚል ንግግር ላይ ነው ያለ ነው። ገና ወደ ቦርድ መጥቶ ከጸደቀ በጣም ትልቅ ስራ በአገር ደረጃ እንሰራለን ብለን ተስፋ እናድርጋለን። በተለይም ይሄ ከድጋፍ አስተሳሰብ ወጥቶ እራሳቸውን የሚችሉበት መንገድ ሁኔታዎችን ከማመቻቸት አንጻር እንደ ተቋም ምን የታሰበ ነገር አለ? በተለይም ቀደም ሲል ሲያነሱልኝ ነበር ከተለያዩ አጋር አካላት ጋር ለመስራት እና የረጅም ዓመት ተሞክሮና በተለይ የዓለም ነባራዊ ሁኔታ የተረዳ ተቋም እንዲሆን እስከማድረግ አኳያ ምን ምን ለመስራት ይታሰባል? አሁን ምንድን ነው እያሰብ ነው ያለነው። አንዱ ፕሮፖዛልም ቀርጸን የሰጠ ነው። ባሉት ቦታዎቻችን ላይ ትልልቅ ቢውልዲንግ ቢሰራ እሱ ለገበያም ማዕከል ቢሆን ወይ ለሆስፒታል ቢሆን ቢከራይና ከዚያ በኋላ ራሱን ችሎ ኢትዮጵያ ውስጥ ያሉትን ህጻናት የመሰብሰብ ሲስተም ውስጥ ቢገባ በየቦታው ያሉ የህጻናትና ቤተሰብ ድርጅት ቦታዎች አሉ። በየአህጉረ ስብከቱ ያለሙ ግን በጣም ሰፊ ቦታዎች እንደነ ኮምቦልቻ ያሉ፣ ወልዲያ ያሉ፣ ብዙ እንደ ባህርዳር ያሉ፣ አሁንም እንደ ሀረር ያሉ በጣም ብዙ ቦታዎች አሉ። እነሱ ላይ ህንፃ የሚገነባልንን አካል ተነጋግሮ ህንፃ ገንብቶ ያንን ህንፃ እንደገና ገቢ ማስገኛ ወደ እንዲሆን የማድረግ ያለንን ሀብት እንደገና መልሰን የመጠቀምና እንዳይቆም ሰስቴነቢሊቲ እንዲኖረው ቀጣይነት እንዲኖረው የማድረግ እቅድ አለን። እግዚአብሔር ቢፈቅድና ቢረዳን ቤተክርስቲያንም ይህንን ነገር አደግፋ ወደ ጥሩ አቅጣጫ ታመጣለች ብዬ ተስፋ አደርጋለሁ። የቅዱስ ሲኖዶስ አባላትም እንዲሁም ደግሞ በተለይ በመንበረ ፓትርያርክ ጠቅላይ ቤተ ክህነትም ባለሥልጣናቱ በሙሉ ያንን አይነት ስራ ይሰራሉ ብዬ ተስፋ አድርጋለሁ ለሰጡን አጠቃላይ ማብራሪያ በተመልካቾቻችን ስም እናመሰግናለን እኔም በጣም አመሰግናለሁ ይህንን በዚህ አጋጣሚ ይህንን ፕሮግራም እየሰማችሁ ያላችሁት ከአሁኑ ጀምሮ ቤታችሁ ውስጥ ቁጭ ብላችሁ አንድ ህፃን በልቶ እንዲያድር ስልሳ ስድስት ሀምሳ ኦኬ ብላችሁ ብትልኩልን አንድ ብር ብቻ ነው የሚቆርጥባችሁ በቴሌብር ላይ ደግሞ ዶኔሽን ብላችሁ ብትገቡ ኢትዮጵያን ኦርቶዶክስ ተዋህዶ ቸርች ቻይልድ አንድ ፋሚሊ አፌርስ ኦርጋናይዜሽን የሚል አለ በሳምንትም በወርም በአመትም ለመርዳት የምትችሉትን በዛ በኩል መርዳት ትችላላችሁ ይሄም በመርዳታችሁ በጣም እጅግ እናመሰግናለን በቅድስት ቤተክርስቲያንስን አመሰግናለን እናመሰግናለን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ ከመሸጋገሪያ በኋላ ተመልሰን እንገናኛለን የአብነት ትምህርት ቤቶችን ለማሳደግና ዘመኑ ያጁ ለማድረግ በትኩረት እየሰራ ነው ሲሉ ያነጋገርናቸው አህጉረ ስብከት ገለጹ። የአህጉረ ስብከት ስራ አስኪያጆች የአብነት ጉባኤ ቤቶችን ከተረጅነት ለማላቀቅ ልዩ ልዩ የልማት ስራዎችን እያከናወንን እንገኛለን ብለዋል። ባልደረባችን ተመስገን ፈቃዱ ከአህጉረ ስብከት ስራ አስኪያጆች ጋር ያደረገውን ቆይታ ተከታትለን እንመለስ። የቅድስት ቤተ ክርስቲያንን ሕልውና ለማስቀጠል የጉባኤ ቤቶች ሚና የጎላ ነው። በመሆኑም ጉባኤ ቤቶችን የማስፋፋትና የማጠናከር እንዲሁም ዘመኑን የዋጁ ለማድረግ ልዩ ልዩ የልማት ተግባራትን እየሰራን ነው ሲል የሰሜን ወሎ ሀገረ ስብከት አስታውቋል። ለአስፋ ግነት ዝጌ ከፍተኛ አዳሪ መንፈሳዊ ትምህርት ቤት የከብት እርባታ፣ የወተት ማቀናበሪያ፣ የወፍቀው ቤቶች ልዩ ልዩ የልማት ስራዎች እየተሰሩ ነው ያሉት ለሌሎቹም ለቀጣይ ስራዎች ደግሞ የሚሆን ሁለገብ ህንፃዎች እየሰራ ነው ያለ ነው። በአሁኑ ሰዓት በወልዲያ ከተማ ጂ ፕላስ ስሪ ህንፃ ተገንብቶ እየተገነባ ነው ያለው። በደሴ ከተማ ደግሞ አንድ ጂ ፕላስ ፋይቭ ህንፃ ሆቴል፣ ሙሉ ሆቴል ከነ ድርጅቱ ገዝተን ወደ ስልሳ እስከ ሰባ ሰራተኞች የሚደርሱ የሚያስተዳድር በአሁኑ ሰዓት በሀገረ ስብከት ገዝቶ ገቢ እያስገኘ ነው ያለው እና እነዚህ እነዚህን ነገሮች እንግዲህ እንትን እያልን የአብነት ትምህርቱን ወይም በአዳሪ የምናስተምራቸውን አዳሪ ትምህርት ተማሪዎችና መምህራንና የአብነት ተማሪ የአብነት መምህራንና የአብነት ተማሪዎችን በእንደዚህ እንደዚህ አይነት ድጋፍ ለመደጎም እያሰሙ ነው ያለ ነው። የምዕራብ ጎጃም ሀገረ ስብከት ዋና ስራ አስኪያጅ ሊቃ አላፍ መምህር ፀሐይ ካሴ በበኩላቸው አብነት ትምህርት ቤቶቻችን ራሳቸውን እንዲችሉ ወፍጮ ቤት ከመትከል ጀምሮ በርካታ ስራዎች እየሰራን ነው ብለዋል። እኛ እንደ ሀገረ ስብከት አሁን አጠቃላይ ጉባኤ ቤቶች ቁመናቸውን ወደፊት ከዚህ ከባህላዊ ልመና ወጥተው ራሳቸውን ችለው እንዲሄዱ የማድረግ ስራ ሀገረ ስብከቱ እየሰራን ነው ማለት ይቻላል። ምክንያት ምስራቀ ፀሐይ ጉባኤ ቤት ላይ ስድስት ነው ሰባት ቋት ወፍጮ እንዲተከል አሁን እያዘጋጀን ነው። እንደገና ቡሬ ጽራሃሪያም ላይ ወፍጮ ተተክሎ ለጉባኤ ቤቱ ተሰጥቷል። አሁን ደንብጫ ላይም በሚመናን ና ሀገር ወረዳ ቤተ ክህነቱን በማማከር ላይ ነው ያለን። እንደዚህ እያደረግን እራሳቸውን እያስችልን ብንሄድ ጉባኤ ቤቱ ቁመናው እየቀጠለ ይሄዳል የሚል ነገር አለን። በተጨማሪም አብነት ትምህርት ቤቶች ቦታ እንዲያገኙ በማድረግ የልማት ስራዎችን እየሰራን ነው ሲሉም የምዕራብ ጎንደር ሀገረ ስብከት ዋና ስራ አስኪያጅ ሊቀ አእላፍ አባ ኃይለማርያም ተናግረዋል። ለፈለገ ብርሃን አዳሪ አብነት ትምህርት ቤት አስር ሄክታር መሬት ተቀብለን ወደ ልማት ገብተናል። ለቤተ ክርስቲያናችን ከልመና ለማውጣት ራሷን ችላ ለራሷ ልማት የሚሆን ለአገልጋዮቿም ደሞዝ መክፈል እንድትችል በማሰብ ባለ ስምንት ወለል ወይም ጂ ፕላስ ሰብን ህንፃ በዚህ ዓመት በአመቱ ዓመት ባልሞላ ውስጥ መሰረት ድንጋዩ ተቀምጦ አሁን መሰረቱ በመጠናቀቅ ላይ ይገኛል። በተለይ በሰበካ ጉባኤ አባላት ለካህናት፣ ለዲያቆናት፣ ለወረዳ ቤተ ክህነት ሰራተኞች ተደጋጋሚ ስልጠና እና መሪ እቅድ በመስጠት በርካታ ስራዎች ተሰርተዋል። የሁሉም ባልሻ አካላት ንቅናቄ እቅድ የቅድስት ቤተክርስቲያን ና የማህበረ ቅዱሳን ተልእኮዎች ለማሳካት ሚናው ከፍተኛ ነው ተባለ። እቅዱ የቤተክርስቲያን ተልእኮ በተሻለ ሁኔታ ለምዕመናን ተደራሽ ለማድረግ ና ማህበሩ የተቋቋመበትን ዓላማ ለማሳካት እንደሚያግዝም ተጠቁሟል። ሀብቴ ብርሃኑ ተጨማሪ ዘገባ ይዞልን ይቀርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያወጣችው የአስር አመት የፍኖተ ካርታ ለውጥ እንዲያመጣ ማህበረ ቅዱሳን በስልታዊ እቅዱ ውስጥ አካትቶ እየሰራበት ነው። ከዚህም አንጻር በሕዝብ ግንኙነትና የትብብር አገልግሎት ዋና ክፍል በኩል የሁሉም ባለድርሻ አካላት የብዙሃን ንቅናቄ እቅድ ታቅዶ ለመተግበር እንቅስቃሴ ላይ ይገኛል። የዋና ክፍሉ ኃላፊ የሆኑት ዲያቆን ይትባረክ መለሰ የባለሙያዎችን ንብረት በማቋቋም እቅዱን ለማሳካት ተግባራት መጀመራቸውን አንስተዋል። ዓላማው አንደኛ ሁሉም ባለድርሻ አካላት እቅዱን እንዲረዱት ነው። እንደ ማስፈጸሚያ ስልት የተከተል ነው ያለው ነገር ምንድን ነው ከተባለ በዋናነት በማዕከላት ደረጃ በአህጉረ ስብከቶችና በሀገረ ስብከቶች ደረጃ የባለሙያዎች ህብረት ማቋቋም የሚል በተጨማሪም የቅድስ ቤተ ክርስቲያንንና የማህበረ ቅዱሳንን ተልእኮች ከግብ በማድረስ ረገድ እቅዱ ሚናው ትልቅ መሆኑን ይጠቁማሉ። ለቤተክርስቲያኒቷ የሚጠቅማት ምንድን ነው ስንል በሌላ አገላለጽ ቤተክርስቲያኒቱ ያቀደችውን እቅድ በተግባር እንድትተገብር ወይም ደግሞ ለፍጻሜ እንድታደርስ ይረዳታል ማለት ነው። ስለዚህ የተሻለ መዋቅር፣ የተሻለ ጤናማ የሆነ ተቋም እና ለምዕመናን ተደራሽ የሆነ አገልግሎት እንድሰጥ ያስችላታል። ከማህበረ ቅዱሳን አንጻር ምንድነው ጥቅሙ ካል ማህበራዊ፣ ኢኮኖሚያዊ፣ ተቋማዊና አስተዳደራዊ ዘርፎች በትክክል በተቀመጡበት እቅዱ ተግባራዊ ከተደረገ በሌላ አገላለጽ ማህበረ ቅዱሳን የቆመለትን ዓላማ ወይም የተመሰረተለትን ዓላማ ወይም ደግሞ ለማሳካት በስልታዊ እቅዱ ያዘጋጀውን እየሰራበት ያለውን ነገር በቤተክርስቲያኒቱ መዋቅር ተሳካ ማለት ነው። ዲያቆኒት ባረክ በገለጻቸው ለቤተክርስቲያን ሁለንተናዊ ለውጥ ሁሉም ድርሻ አለበት ብለዋል። ማህበረ ቅዱሳን የሚያደርገውን ሌሎች ማህበራትም ሌሎች ተቋማትም እንዲያደርጉ አወርነሱን ግንዛቤውን ለመፍጠር ይህንን እቅድ ማቀድ ያስፈለገበት ሁኔታ ቤተ ክርስቲያኒቱ የሁላችን ስለሆነች ለሁለንተናዊ ለውጥና ለሁለንታዊ ጥንካሬዋ ሁሉም ሰው ድርሻ አለው። ከውጭ ወዳገኘነው ዘገባ ስንሸጋገር ስብከተ ወንጌልን ተደራሽ ለማድረግ የዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ሰፊ ስራዎችን እየሰራ መሆኑን አሳወቀ። በሀገረ ስብከቱ ያሉ አብያተ ክርስቲያናት ምዕመናን በአፍ መፍጫ ቋንቋቸው እያስተማሩ ነውም ሲል አሳውቋል። ተመስገን ፈቃዱ ዝርዝር አለው። የቤተ ክርስቲያን የመጀመሪያ ተግባሯ ስብከተ ወንጌል ለዓለም ሁሉ ማዳረስ እንደመሆኑ መጠን የዩናይትድ ኪንግደም እና የኤርላንድ ሀገረ ስብከት ሰፊ ስራዎችን እየሰራ መሆኑን የሀገረ ስብከት ዋና ስራ አስኪያጅ መላከገነት ቀሲስ ቀሲስ ከፍ ያለው አስቻለው ይናገራሉ። ዩናይትድ ኪንግደም እና የኤርላንድ ሀገረ ስብከት የሚገኙ አብያተ ክርስቲያናት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ያለውን ስርዓት፣ ህግ፣ ቀኖናም ዶግማውን በመጠበቅ አገልግሎት በመስጠት ላይ ይገኛሉ። መልካም በሆነ ፈቃደኛ በሆኑ በግላቸው ላሉ አገልጋይ ሰባኪያን፣ ካህናት፣ ዲያቆናት በበጎ ፈቃደኝን ላይ የተመሰረተ አገልግሎት እየካሄደበት ያለበት ሀገረ ስብከት ነው። እንደዚሁም ደግሞ የራሳቸው ህንፃ ቤተ ክርስቲያን ኖሯቸው ደግሞ ቋሚ የሆነ አገልግሎት እየሰጡ ያሉ አሉ። እንዲሁም ደግሞ ከሀገር ቤት ከዚሁ መምህራን፣ ሰባኪያን ወንጌልን ዘማሪያንን በመውሰድ የወንጌልን አገልግሎት በማስፋፋት ላይ ይገኛል። በሀገረ ስብከቱ ያሉ አብያተ ክርስቲያናት ምእመናንን ባፍ መፍቻ ቋንቋቸው እያስተማሩ እንደሚገኙም ዋና ስራ አስኪያጁ አክለው ገልጸዋል። ወጣቱ ትውልድ በተለይ እዛው ተወልዶ ያደገ በአሁኑ ዘመን በእንግሊዝኛ ቋንቋ ብቻ መስማት የሚፈልጉ ይኖራሉ። እነዛም ደግሞ የእንግሊዝኛ ቋንቋ ያለበት ክፍለ ጊዜ ይኖራል። በየአብያተ ክርስቲያናቱ በእንግሊ በቋንቋቸው ልጆች እንዲማሩ እየተደረገ ነው ያለው ከዚህም አቋያ ደግሞ ቋሚ የሆነ ደግሞ በእንግሊዘኛ ብቻ የቅዳሴው አገልግሎት የሚካሄድበት ቤተክርስቲያንም አለ። በራሳቸው ቋንቋ ተምረው የተማሩ ዲያቆናትም አሉ። እንደዚሁም በእንግሊዘኛ ተናጋሪዎች አሉ። በእነሱ ትምህርት እንዲሰጥ ይደረጋል ና እዚህም ሀገር ኑረው ያልተጠመቁ ሃይማኖት የሌላቸው እዛ ሲመጡ ግን ሃይማኖታቸውን እንደገና በመጠመቅ ልጅነትን የሚያገኙም አሉ። የውጭም ሀገር ዜጎችም አሉ የሀገራችንም ውስጥ ያሉ ደግሞ አሉ ማለት ነው። በመጨረሻም በሀገሩ ተወልደው ያደጉ ህጻናት ከቤተ ክርስቲያን እንዳይርቁና እንዳይጠፉ ማህበራትን በማቋቋምና ክትትል የማድረግ ስራዎች እየተሰሩ ነው ብለዋል። በቅርብ ጊዜ የተቋቋመ አንድ የወጣቶች ማህበር አለ። ያ ወጣቶች ማህበር ምንድን ነው? በዚሁ በሀገር እንግሊዝ የተወልደው ያደጉ ህጻናት በትኒዘር ደረጃ ላይ ያሉ 15 16 ያሉ ልጆች ቤተ ክርስቲያን እንዳይርቁ እንዳይጠፉ እነሱን በተቀናጀ መልኩ በእንግሊዘኛ ቋንቋ ትምህርት እንዲሰጣቸው በቅዱስ ሲኖዶስ በተወሰነው በማህበራት ማደራጃ መምሪያ ስር ተመዝግቦ ሀገረ ስብከቱ እውቅና ሰጥቷቸው እያንዳንዱን አገልግሎታቸውን ክትትል እያደረገ ማህበር ተመስርቷል። ያ ማህበር ሰፊ ወደፊት ትልቅ የሆነ ስራ ይንሰራል ብለን የምንገምተው ነው። ለአገሩ ቴክኖሎጂም ይሁን በአጠቃላይ በላቸው የእድሜም ገደብም ይሁን ሰፊ ስራ ወደፊት ሰብተው ቤተክርስቲያኒቷን ትልቅ ደረጃ ላይ ያደርሳሉ የሚል አለ። ይሄ ሀገረ ስብከቱ ይህንን ክትትል እያደረገ ይገኛል ማለት ነው። ተመልካቾቻችን በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል አባ ያቃቱ ሊቀ ጳጳሳት ዘእስክንድሪያን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን እንከታተል። በዚች ቀን ለአባቶቻችን ሊቃነ ጳጳሳት 49ኛ የሆነ የእስክንድሪያ ሊቀ ጳጳስ አባ ያቃቱን ባለረፍቱ ነው። ከእርሱ በፊት የነበረ አባ ብንያሚን ባረፈ ጊዜ ይህንን አባት መርጠው በእስክንድሪያ ሀገር ሊቀ ጵስና ሾመውታል። በዘመኑም ስሙ ቴዎዶሲዮስ የሚባል አንድ መለካዊ ሰው ያስጨንቀው፣ በየዓመቱም ሰባት ሺህ የወርቅ ዲናር ከእርሱ እስከተቀበለ ድረስ ያሰቃየው ነበር። በዘመኑም የብዙዎች ቅዱሳን አባቶች አባት የሆነ የአባ መቃሪዎስ ቤተ ክርስቲያን ሕንጻ ተፈጽሞ ነበርና በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ለዚህ አባት ተገልጾለት፣ ፍዩም በሚባል ሀገር በአባ መቃርስ ቤተ ክርስቲያን የሚያገለግል አንድ መነኮስ እንዳለ፣ ከእርሱም በኋላ ሊቀ ጳጳስ እንደሚሆን ነገረው። በዚያም ጊዜ መልእክተኞቹን ልኮ ደርሶ አስመጣው። ስራውንም ሙሉ ለእሱ አስረከበው። ይህንንም አባት ከብዙ ድካም የሚያሳርፈው ሆነም። በሹመቱም ወንበር 19 ዓመት ኖሮ በሰላም አርፈዋል። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። ተመልካቾቻችን፣ ለዕለቱ የያዝነው አብይ ዜና የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበርን የአብሮነት ቆይታ አካል በማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆየን።